አሰላሙ አለይኩም ወራህመቱላሂ ወበረካቱሁ እንዴት ናችሁ? ሰላም ናችሁ? የረጃል እንደ ሀያት ቤተሰቦች ሰላም ናችሁ? ሰላማችሁ ባላችሁበት ቦታ ባላ ፍቃድ ዛሬም ተመልሰን መጥተናል። እንሻላ ዛሬም አላህ ይካለን ጥሩ ጥሩ ነገር እናንተ የሚጠቅሙ እኛ የምንጠቀምበት ሀይር የምናገኝበት እንሰራለን፣ ለእናንተ የምናስተላልፋለን። አንዳንድ ጥያቄዎች ብዙ እየተነሱ ነው እሱም አብሬ እናየዋለን እስከ መጨረሻ ከኛ ጋራ የሆኑ እንደገባችሁ ላይክ ማድረጋችሁን እንዳትረሱ አዳዲሶችም ደግሞ ሰብስክራይብ አርጉና ቤተሰቡ ሆኑ ከኛ ጋራ ተቀላቅሉ ቤታችን ቤታችሁ ነው እንላለን ጥያቄ ካላችሁ አሁንም መቀጠል ትችላላችሁ አዋቂ ባላህ ነው ከአላህ በታች ደግሞ እኛ የምናቀልን ያው የምናውቀውን እናካፍላችኋለን አሁንም ጥያቄዎቻችሁ ቀጥሉ ቪዲዮ ላይክ አርጉ ለጓደኞቻችሁ በወሳብ በኢሞት ሼር አርጉት ላይክ ነጻ ነው ላይክ የማታቁ ሰዎች ማለት እኔ በፊት አላውቅም ነበር እኮ ዲስካውንት አረግ ነው እንደዚህ አደረግ ነበር ላይክ እንደዚህ የምትለው እንኳት እንደዚህ የሚለው ሳይል እንደዚህ የሚለውን እና ወደ ገድኛችን እንግባ አንደኛ ጥያቄ አንደኛ ጥያቄ ክስ ያለበት ሰው ይቃማ ማሰራት ይችላል ወይ ተናግረን ነበር ግን እስቲ አዳዲሶች ናችሁ መስ አዲስ ሰብስክራይብ የሚያደርጉ ሰዎች ናቸው አዎ አዳዲሶች አሁን ሼር ሼር እያደረጉ ለአዳዲሶች ሰዎች እያመጡ ይገኛሉ ማለት ነው አዎ እንደ ሕጉ መስረት ከሆነ ክስ ያለባችሁ ሰዎች ክሳችሁ ካልተነሳ ወይም ከበፊቱ ከፊል ጋራ ድርድር አድርጎ ከተስማሙ ነው እንጂ ካልተስማሙ በአዲሱ ከፊል ማሰራት ባጭሩ አይቻልም፣ ከሀገር መውጣትም አይቻልም። ክስ ያለባችሁ ሰዎች ምናልባት አሁን ልስጽፓሴ የሚባለው በልስጽፓሴ ወጣለሁ ብላችሁ ሁሉ ነገር ጨርሳችሁ ልክ እዛ አሻራ ቦታ ይመልሷችኋል ማለት ነው። ክስ ያለበት አሁን በዚህ አጋጣሚ ትንሽ አጠራጊ ላውራ ፕሪን ፕሪንቱ በጣም ነው የሚጠቅማችሁ። ይቃማ ባታሰሩ ራሱ ፕሪንት አውጡ። ፕሪንት ጥቅሙ ምንድን ነው? እንደዚህ ክስ ካለባችሁ ታውቃላችሁ። በጊዜም ከኤምባሲ ጋር ተነጋግራችሁ ትጨርሳላችሁ። ክስ ያለበት ሰው ከሀገር መውጣት አይችልም። ከሳዑዲ አረቢያ ላይ ፕሪንቱን አውጡት። እሺ አው ፕሪንቱ ፕሪንቱ አው ፓስፖርት ያላችሁ ኢቃማችሁ ማለት ነው። ቃማችሁ ሲወጣ ደግሞ በኢቃማችሁ አብሽሪ ይከፈትላችኋል። አብሽሪ ሲከፈት ቃማችሁ ደግሞ አዲሱ ኢቃማ ወደ አዲሱ ክፍል ይገለብጣችኋል፣ ይገለብጣል። ከዛ ባጭሩ ኢቃማችሁ ገዝግሶ ቤታችሁ ይመጣል ማለት ነው። ይሄ ጥያቄው ሳይሆን እንድልታስታውሱ ነው። አዎ፣ እሺ፣ ሁለተኛ ጥያቄ ደግሞ እኔ ቃማ ካለኝ ለልጆች ማሰራት እችላለሁ ወይ? አዎ ከባድ ጥያቄ ነው ይሄ። እናረጃሉ ማለስ ማመ ከማንም አይደለም ውዶቼ፣ በሌላ ቀን እመጣበታለሁ። እናረጃሉ አሁን በዚህ እየተጣላ ነው። ጥያቄ ማመንስላት እኔ እና ባለቤቴ ቃማ ካለው ለልጆቻችን ለልጆቻችን ቃማ ማሰራት እንችላለን ወይ? እስኪ መልሱልኝ። በጣም እየተጨናነቀን ነው፣ ይሄ ነገር አሳስቦናል እያሉ ነው መሰለኝ። አይደለም አዎ። እናንተ ባልና ሚስት ቃማ ካላችሁ ፎርሙላ የሚሞላ ፎርሙላ አለ። እሱም ሞልታችሁ በሕጋዊ ልታሰሩ ትችላላችሁ፣ እንደ ማንኛውም ሰው ለመጀመሪያ ፓስፖርት ምናምን እንደራሳችሁ እንደ ራሳችሁ የሞላችሁ ነገር ካሟላችሁ ሁላችሁም ህጋዊ ልትሆኑ ትችላላችሁ። ልጆቻችሁ መስ ትንሽም ገለጻ አግለታ ማለት አውጥታ በኋላ እንዳይቆጫት። እኛ አሁን ተግሪባችን ተግሪባ የሚባል አለ። ትንሽ እኔና እሱ እያጣላን ነው። እርሱ ማለት ለመጀመሪያ ማውጣት ይቻላል ማለት። ከፊል አዲስ ከፊል ካገኙ ይሻላችኋል። በራሳችሁ ከሆነ ለልጆቻችሁ ነው። በራሳችሁ በራሳችሁ ከፊል እናትና አባት እንጂ ሌላ ሰው የለም። አውቃለሁ። አውቃለሁ። በልጆቻችሁ በራሳችሁ እቃማ ላይ ሊያስወጡ ነው አይደለም? እሱ ካስወጡ ብዙ ደሪባ የሚባል አለ። ያዋቂና የልጅ ደሪባ አንድ አይደለም። በወርወር በፊት እንደውም ሶስት መቶ ነው አሁን አራት መቶ አራት መቶ አስገብተዋለሁ። አንድ ልጅ በወር አራት መቶ ያለ ምንም ነገር ትከፍያለሽ ማለት ነው፣ ወይም ትከፍላላችሁ። ስለዚህ አንድ ሶስት ልጅ ወይም አራት ልጅ ያላችሁ ያለ እንትናችሁ ያለ ምግብ ያለ ምናምን ወደ አንድ ሺህ አምስት መቶ ሊሄድ ይችላል። ከብዳለት። አዎ። ስለዚህ በጣም ስለሚከብድ እናንተ ነው የምታውቃችሁ ግን የምታሰሩት ስራችሁ ይወስናል። ስራችሁ ይወስናል። ከባድ ስራ ካላችሁ፣ ከባድ ቆንጆ ስራ ካላችሁ ችግር የለም። የምታገኙ ነገር ካገኛችሁ ልታሰሩ አሪፍ ነው። ምሳሌ አሁን ለአንድ ገል ካልገባችሁ፣ ለህፃን ልጅ፣ ህፃን ልጅ፣ ለህፃን ልጅ ሽቃማ ልታሰሩ የከፈለሽ በወር ተግሪባ አራት መቶ ብር ተከፋያለሽ። ያንቺ ግን በአመት ስድስት መቶ ብር ነው። እሺ ሌላ ጥያቄያችን ደግሞ ቪዲዮ ላይክ እያደረጋችሁ ስለዚህ ቆይሽ ስለው ማውጣት ትችላላችሁ ለልጆች ቀጥ ቀጥ በቃ ቀጥላ። ሌላ ደግሞ ሀያት ከፊልሽኮ ረጃል መሆን ይችላል እያሉ ነው። እስ ስለዚህም አብራራላቸው ማለት ምስት ለባለቤት ከፊል ሊሆን ይችላል የሚለው ይሆናል። ለምን ነው ከፊል የማይሆንሽ እያሉ ያሉ ነው። ስለዚህ የማያውቁ ሰዎችም አብራራላቸው ማለት። ሀብታም ባል ያላቸው ሰዎች እንደሚችሉም ንገራቸው። ኦኬ፣ ችግር የለም። ይሄ አሁን አንቺ ሌላ አንቺ ከፊል መሆን ማለት ነው። አሁን ከፊል አይደለም እንዴ? ከከፊል ከፊል ነህ እንጂ

ለምን ባልሽ ከፊል አይሆንም እያሉ ነው። አይደለም አሁን ጥሩ ስራ ያላቸው ሰዎች ጥሩ ደሞዝ የሚታገኙ ሰዎች ባላችሁ ከፊል ሊሆን ይችላል። ለመጀመሪያም እንዴት ነው ማሆን የሚችለው ካላችሁ፣ ለመጀመሪያ ይቃማ አውጣችሁ በራሳችሁ ህጅ ያለ አይደለም። በፊት አዲሱ ከፊል በፊት በምን እንደመጣችሁ ታውቃላችሁ ከዛ ወደ ባላችሁ ማድረግ ትችላላችሁ። ከፊል ይሆናል። ግን ከፊል ከሆነ በኋላ ደግሞ በራስ ከራሱ ማውጣት በጣም ችግር ነው። ማለት እንደ ባልና እንደ ምስትነት ነው የሚያመጣ እንጂ ሰራተኝነት አይደለም። እዛ ላይ በዛ ላይ ደግሞ በወርም ደሪባ አለ። ደሪባ እንደ ልጆች ማለት ነው። በወር ወር ይከፈላል አራት መቶ በአመት ደግሞ ሰባት ሺህ እስከ ስምንት ሺህ ነው የምከፍለው። ማለት ይቃማ ማሳደስ ማሳደሱ ማሳደሱ ብቻ ለእሷ ብቻ ማለት ነው። አይከብድም፣ ለእኛ ለምስኪን አይከብድም። ስለዚህ በጣም ይከብዳል። እንደዚህ እኔ የሚያውቃቸው ሰዎች ራሱ ይሄ ነገር ከብዶት በሌላ መንገድ አድርጎ የሰሩት ሰዎች አሉ ማለት ነው። አገር ገብታ መጣን። በቃ ባሏ ቆይ እንደ ላብራራ ትንሽ ባጭሩ ከባሉ አውጡታ ወደ ሌላ ከፊል ወደ ሌላ ከፊል አዲስ እሱስ እንዴት ነው የሚደረገው? ድንገት ምትሉ ሰዎች ካላችሁ ኩሩጅ አርጋችሁ ወደ ሀገር ትገባላችሁ። ከዛ እንደ አዲስ በአረቦች ትመጣላችሁ። በአጭሩ በባልሽ ከፊል መሆን ትችያለሽ። ላኪን ተድሪ ብሩ ብዙ ነው። ብሩ ብዙ ስለሆነ ከአቅማችን እኛ ጋር ሄድን ባላችሁ፣ አዎ ባላችሁ ከፊል ይሆን ይችላል። በቃ አቅም አጭሩ ባልሽ ከፊል መሆን ይችላል። ግን ብሩ ከባድ ነው ላለው ሰው አሪፍ ነው። እኔ ኢንሻላህ ዱዐ አድርጉልኝ አለ ሀብታም ካረገኝ በባሌ መሆን ነው የምፈልገው። ምክንያቱም በባሌ ከመሆን ከፈለኩበት እሄዳለሁ። የፈለኩበት ሱቅ መፍታት ከፈለኩ ምናምን እችላለሁ። ትከፍታለች። ባሌ እኮ ኮሜዲያን እኮ ነው። እና ሌላ ጥያቄ ደግሞ ፓስፖርትም የለኝም፣ በፊትም ሰርተናል ግን ፓስፖርትም የለኝም ኢቃማም የለኝም ኮፒውም የለኝም የት ነው የሚወጣውስ ወይም በስንት ቀን ነው የሚመጣው ፓስፖርቱ የፓስፖርት ቁጥርም የላትም ሁሉም የላት ባለፈው ተናግረናል የፓስፖርት ኮፒያችሁ የሌላችሁ ምንድነው ስሞ ስምህም ኮፒውም ፓስፖርትም የሌላችሁ ሰዎች በሙሉ ስማችሁ ሁሉም ነገር አዲስ ናት ማለት ነው አዲስ ናት ሙሉ ስምሽን ምታይ ከሆነ ኤምባሲ ሄደሽ ማውጣት ትችያለሽ በስንት ቀን ይመጣል የሚለው ደግሞ በስንት ቀን የሚያውቀው እድልሽ ነው የሚወስኑ አንዳንድ ሰዎች በወር ይመጣላቸዋል በአስራ አምስት ቀን ይመጣል አንድ አመት አይመጣላቸውም ሰው አለ እድል ነው የሚወስነው እንደዚህ ነገር አሁን ጅዳ ከሆናችሁ ቀጥታ አምባሲ ሄዳችሁ መጠየቅ ይቀላችኋል ማለት ሪያድም ከሆናችሁም እንደዚህ ሁሉም ነገር የለም ግን ሙሉ ስሜ ያውቃለው ወይም ደግሞ ሙሉ ስሜም ቁጥሮ መላቅም ይሄ ፓስፖርት ያስፈልገኛል እንዴት ነው ብላችሁ ከጠየቃችሁ አምባሲ፣ በአጭሩ መልስ ልሰጣችሁ እችላለሁ። ህጋዊ መንገድ ስለተቀመጠው ማለት ነው። እንሻላ የዛሬ ቪዲዮችን ይህ ይመስላል። ብዙ የረሳው ነገር አለ መሰለኝ። ከረሳው ወላፉ በ በጣም ቢዚ ነን ተጨናንቀናል በስራ በሌላ ቪዲዮ እንመጣላችኋለን። ሰላማችሁ ብዝት በል አው ሰላማችሁ ብዝት በል እንሻላ፣ ይሄ ቪዲዮ ይጠቅማችኋል። ጥያቄ ጥያቄ ካላችሁ አሁንም ቀጥሎ እንሻላ

አለችን ቦታ አላህ ሀብታም ያደርገን። ሀብታም ብቻ ሳይሆን ደስተኛ የምንሆንበት አላህ ያደርግልን። ቃማ በረካ፣ ቃማ ፍቅር የሚያመጣ፣ ቃማ ብር የሚያመጣ፣ ቃማ ብር ኢማን የሚያመጣ ያርገው እንጂ፣ አሁን አንዳንድ ጊዜ ቃማ መጥቶ ሙሲባ ይመጣል። ሙሲባ የማይመጣ የሚያስረዝም ቃማ ያርግላችሁ። በዚህ አጋጣሚ ኮመንት የሚጻፉ ቤተሰቦቻችሁ የሚሉ ሰዎች አሉ። በዚህ አጋጣሚ መብሩክ ብለናል። ቃማ የተባረከ አላህ ያርግላችሁ ይሻላል። በቅርብ ቀን እንደዚህ እንደዚህ ያድርገው፣ እመጣለሁ። ከዛ ባሌ እንደዚህ አሽከረክርላቸዋል። ምን እያልሽ ነው? ያለ ቶሎ ሳም፣ አዎ ያለ ያልሹ በቃ።